ኢትዮጵያና ኤርትራ ወደ ግጭት ሊያመሩ እንደሚችሉ የቀድሞ ከፍተኛ የጦር አዛዥ ተናገሩ። የቀድሞው የኢትዮጵያ አየር ኃይል ዋና አዛዥ የኢትዮጵያና የኤርትራ ግንኙነት መጀመሪያውንም ያልተቀደሰ ግንኙነት እንደነበር ጠቁመው ወደ ግጭት ሊያመሩ እንደሚችሉ የሚያመላክቱ ፍንጮች እንዳሉ ተናግረዋል። በዝርዝር እንመለከተዋለን። አምነስቲ ኢንተርናሽናል ከ600 በላይ የኤርትራ ስደተኞች ከኢትዮጵያ በግዳጅ እንዲወጡ መደረጉን እንዲወገዝ ጠየቀ። የሰብአዊ መብት ተሟጋች ድርጅቱ የተባበሩት መንግስታት ድርጅት የሰብአዊ መብቶች ምክር ቤት 58ኛ ስብሰባ ላይ በተለይ በኢትዮጵያና ሱዳን የሚገኙ የኤርትራ ስደተኞች የሰብአዊ መብት ሁኔታ መባባሱን ገልጿል። ተጨማሪ ይዘንለታል። በትግራይ ክልል ከጎረቤት ሀገር ጋር የሚፈጠር የጸጥታ ችግር ነዋሪዎችን ስጋት ላይ እንዲወድቁ ማድረጉ ተገለጸ። መንግስት የጸጥታ ችግሮችን ለመቅረፍና የተጎዱትን ዜጎች ለመጠበቅ አፋጣኝ እርምጃ እንዲወስድ ጥሪ ቀርቧል። ተጨማሪ ያለን። ኦነግና ኦፌኮ የደረሱትን የሽግግር መንግስት ይቋቋም የሚል ስምምነት እንደሚቃወሙ ፓርቲዎች አሳወቁ። ፓርቲዎቹ በአንድ ክልል ሊቋቋም የታሰበው የሽግግር መንግስት ኢትዮጵያ አሁን ከምትገኝበት ሁኔታ የበለጠ የሚያመሰቃቅል ችግሮችንም የሚያባብስ እንጂ መፍትሄ ሊሆን እንደማይችል ገልጸዋል። ዝርዝር አለን። አክብሮታዊ ሰላምታችን በያላችሁበት ይድረሳችሁ። ውድ የኢትዮ ውይይት ቤተሰቦች መረጃዎቹ በስፋት እንዲዳረሱ ቻናላችንን ሰብስክራይብ፣ ላይክና ሼር ማድረጋችሁ እንዳትዘነጉ። አሁን ወደ ዝርዝሩ እናልፋለን። ኢትዮጵያና ኤርትራ ወደ ግጭት ሊያመሩ እንደሚችሉ የቀድሞ ከፍተኛ የጦር አዛዥ ተናገሩ። የቀድሞው የኢትዮጵያ አየር ኃይል ዋና አዛዥ ሜጀር ጀነራል አበበ ተክለ ሃይማኖት፣ ወይንም ጆቤ፣ የኢትዮጵያና የኤርትራ ግንኙነት መጀመሪያውንም ያልተቀደሰ ግንኙነት እንደነበር ጠቁመው ወደ ግጭት ሊያመሩ እንደሚችሉ የሚያመላክቱ ፍንጮች እንዳሉ ከሪፖርተር ጋር ባደረጉት ቆይታ ተናግረዋል። በሀገሮች መካከል ጦርነት ቢቀሰቀስ አቅጣጫው ምን ይሆናል የሚለው ጉዳይ የሚታወቀው የጦርነቱ ዓላማ ሲታወቅ እንደሆነ ጠቅሰው ጦርነቱ አንድም አሰብን መያዝ፣ ሁለተኛም ደግሞ ሻእቢያን ማስወገድ ሊሆን ይችላል ሲሉ አስረድተዋል። የጦርነቱ ዓላማ አሰብን መያዝ ከሆነ የሁለቱን ሀገሮች የመሳሪያና የቴክኖሎጂ አቅም መገምገም እንደሚገባ ጠቅሰው የሻእቢያን መንግስት የመጣል ዓላማ ካለ ደግሞ የኤርትራ ጣፈንታ እንደሚያሳስባቸው እንደ አሜሪካ ያሉ ሀገሮች ጣልቃ ገብነት የሚጠበቅ መሆኑን ገልጸዋል። እነ አሜሪካ፣ ቻይናና ሩሲያ ጉዳዩን እንዴት ያዩታል፣ ግብፅስ ለማን ትወግናለች የሚለውም ሌላኛው ጉዳይ ነው። ኢትዮጵያ አሰብ ሊያዝ ብትል የተባበሩት አረብ ኤሚሬትስ ቢደግፏት፣ ሳውዲ አረቢያ ግን ደስተኛ ላትሆን ትችላለች። እንዲህ አይነት ቀውስ ግብፅንም መጋበዙ አይቀርም ብለዋል። የሶማሊያና የሶማሌላንድን ፍላጎት የቱርክ አሸማጋይ ሆኖ በቀጠናው ውስጥ መገኘት እንዲሁም የዶናልድ ትራምፕ ወደ ስልጣን መምጣትን ማመዛዘንም ያስፈልጋል ብለዋል። የቀጠናው አሰላለፍ ይቀየር ቢባል እንኳን አሰላለፉን በቀይ ባህር ብቻ መቀየር አይቻልም። አሰብን መያዝ የኢትዮጵያን ጉዳይ ብቻ እንዳልሆነ መገንዘብ ይገባል ሲሉም አብራርተዋል። ከ28 ዓመታት በፊት በተካሄደው የኢትዮ ኤርትራ ጦርነት ወቅት ሻእቢያን የመደምሰስ አቅም የነበረ ቢሆንም ይህ አለመደረጉ ትልቅ ስህተት እንደነበር የገለጹት የቀድሞው የአየር ኃይል ዋና አዛዥ ከዚያ በኋላ በነበሩት 18 ዓመታት የተሰራው ጠላትን በዝምታ የማቆየት ትልቅ ስህተት ከባድ ዋጋ ማስከፈሉን ተናግረዋል። በተለይም በሰሜኑ ጦርነት ወቅት የትግራይ ሕዝብ ዋጋ እንዲከፍል ምክንያት ሆኗል ብለው አሁንም ጦርነት ከተቀሰቀሰ የትግራይ ክልል የጦርነት አውድማ ሊሆን የሚችልበት እድል ሰፊ እንደሆነ ጠቁመዋል። በሌላ በኩል ደግሞ የፌዴራሉ መንግስት ሰራዊት ቲዲኤፍ ከሚባለው የክልሉ ሰራዊት ጋር ሳይስማማ ወደ ትግራይ መግባት ይችላል ወይም ሲሉ ጠይቀዋል። አምነስቲ ከስድስት መቶ በላይ የኤርትራ ስደተኞች ከኢትዮጵያ በግዳጅ እንዲወጡ መደረጉ እንዲወገዝ ጠየቀ። አምነስቲ ኢንተርናሽናል ባለፉት ሶስት ወራት ብቻ ከስድስት መቶ በላይ ኤርትራውያን በግዳጅ ከኢትዮጵያ ወደ ኤርትራ እንዲመለሱ መደረጋቸውን በመግለጽ የተባበሩት መንግስታት ድርጅት የሰብአዊ መብቶች ምክር ቤት ድርጊቱን እንዲያወግዝ ጥሪ አቅርቧል። በሳለፍነው ሳምንት በተካሄደው የተባበሩት መንግስታት ድርጅት የሰብአዊ መብቶች ምክር ቤት 58ኛ ስብሰባ ላይ አምነስቲ በተለይ በኢትዮጵያና ሱዳን የሚገኙ የኤርትራ ስደተኞች የሰብአዊ መብት ሁኔታ መባባሱን ገልጿል። የሰብአዊ መብት ተሟጋች ድርጅቱ የተባበሩት መንግስታት ልዩ ሪፖርተር ሰኔ 2016 ያወጣውን ሪፖርት በመጥቀስ በፈጥኖ ደራሽ ኃይሎች ቁጥጥር ስር ባሉ አንዳንድ የሱዳን አካባቢዎች ያሉ የኤርትራ ስደተኞች በተለይም ሴቶችና ልጃገረዶች ላይ ጥቃቶች ተፈጽሟል ብሏል። አክሎም ነሐሴ 2016 ቱርክ በግዳጅ ወደ 180 የሚጠጉ ኤርትራውያንን ወደ ሀገራቸው መመለሷንና ይህም ጥበቃ የማግኘት መብታቸውን የጣሰ ነው ብሏል። በተጨማሪም አምነስቲ በኢትዮጵያና በኤርትራ ባለስልጣናት መካከል ውጥረት እየጨመረ በመምጣቱ የኤርትራ መንግስት ወታደራዊ እንቅስቃሴውን እንዳጠናከረ የመገናኛ ብዙሃን ዘገባዎችን በመጥቀስ ገልጿል። መግለጫው ሁሉም የተባበሩት መንግስታት ድርጅት የሰብአዊ መብቶች ምክር ቤት አባል ሀገራት የኤርትራ ስደተኞች በግዳጅ ከመመለስ፣ ከማሰርና ከሚደርስባቸው እንግልት የመጠበቅ ግዴታቸውን እንዲወጡ አሳስቧል። በትግራይ ክልል ከጎረቤት ሀገር ጋር በሚፈጠር የጸጥታ ችግር ነዋሪዎችን ስጋት ላይ እንዲወድቁ ማድረጉ ተገለጸ። በምስራቅ ትግራይ በጎረቤት ሀገር በሚደረግ ጥቃት በአካባቢው ባሉ ስምንት ወረዳዎች ውስጥ የሚገኙ ነዋሪዎችን ስጋት ላይ መጣሉ ተገልጿል። በተደጋጋሚ የሚሰነዘሩ ጥቃቶች የጸጥታ ችግር እየፈጠሩ መሆኑ የተገለጸም ሲሆን በተለይም በዛላንበሳና አካባቢው ያሉ ማህበረሰቦች የኤሌክትሪክና የሕክምና አገልግሎትን ጨምሮ አስፈላጊ አገልግሎቶች እንደተቋረጡባቸው ተጠቁሟል። የምስራቅ ትግራይ ዛላምበሳ ኮሚኒኬሽን ጽህፈት ቤት አስተባባሪ አቶ የቢዮ ሙሉጌታ ለአሃዱ እንደተናገሩት በአካባቢው ያለው ሁኔታ በፍጥነት የተባባሰ ነው። ዛላምበሳና አካባቢው ከሰሜኑ ጦርነት በኋላ ምንም አይነት የኢትዮጵያ መከላከያ ሰራዊት አለመኖሩን ተከትሎ የኤርትራ ሰራዊት በአካባቢው እንደሚንቀሳቀስ ተናግረዋል። ጉዳዩ ከአቅማቸው በላይ መሆኑንና በየትኛው ቀን መጥተው እንደሚያጠቁ ስለማይታወቅ ህብረተሰቡ ተደናግጦ ይገኛል ብለዋል። በዚህም የኢትዮጵያ ሉዓላዊ ግዛት በተደጋጋሚ ሲጣስ ይታያል የተባለ ሲሆን የሚፈጸሙ የዘረፋ ወንጀሎች አለመረጋጋት እንዲፈጠርና ከፍተኛ ስጋት እንዲኖር አድርጓል ሲሉ አቶ የእብዮ ተናግረዋል። በክልሉ ሰላም እንዲሰፍን ታቅዶ የነበረው የፕሪቶሪያ ስምምነት ተግባራዊ ባለመሆኑ የአፈጻጸምና የተጠያቂነት ችግር አለ ሲሉም ገልጸዋል። መንግስት የጸጥታ ችግሮችን ለመቅረፍና የተጎዱትን ዜጎች ለመጠበቅ አፋጣኝ እርምጃ እንዲወስድም የኮሚኒኬሽን ጽህፈት ቤት አስተባባሪው ጠይቀዋል። ኦነግና ኦፌኮ የደረሱትን የሽግግር መንግስት ይቋቋም የሚል ስምምነት እንደሚቃወሙ ፓርቲዎች አሳወቁ። መኢአድ፣ ኢሃፓ፣ አማራ ጊዮናዊ ንቅናቄና እናት ፓርቲ በወቅታዊ ጉዳይና በሰሞኑ የኦሮሚያ የፖለቲካ ኃይሎች አቋምን አስመልክቶ መግለጫ አውጥተዋል። ስምምነት ተደርሶባቸዋል ተብለው ከተነሱትና በአቋም መግለጫ መልክ ከወጡት ጉዳዮች ዋና ዋናዎቹ በኦሮሚያ ክልል የሽግግር መንግስት ማቋቋም፣ አዲስ አበባን ወደ ኦሮሚያ ማጠቃለል መተከል፣ ወሎ፣ ድሬደዋ፣ ሞያሌና ሀረርን የኦሮሚያ ክልል አዋሳኝ ከሆኑ ክልሎች ወደ ኦሮሚያ ማካተት በክልሉ ውስጥ የሚደረጉ እንቅስቃሴዎች በገዳ ስርዓት እንደሚተገበሩ የኦሮሞ ነጻነት ሰራዊትን የሽግግር መንግስቱ ሰራዊት ማድረግና የኦሮሚያን ዳር ድንበር እንዲያስከብርና በክልሉ ውስጥ ሰላም እንዲሰፍን ማስቻል የሚሉት ዋነኞቹ ስለመሆናቸው ፓርቲዎቹ በመግለጫቸው አሳውቀዋል። የትብብር ፓርቲዎች በኦሮሚያ ክልል ብቻ ሳይሆን በመላ ሀገሪቱ ሰላም እንዲሰፍን ላለፉት ስድስት ዓመታት የመከራ ህይወት እየገፋ ለሚገኘው የኢትዮጵያ ሕዝብ የሚቻለውን ሁሉ በማድረግ በጋራ ታግለን የሚናፍቀውን ሰላም እውን ማድረግ ይጠበቅብናል እንጂ በተናጠል ያውም በክልል ደረጃ ወርደን የሚመጣ ሰላም አይኖርም፣ የሀገራችንን አንድነትን ማስጠበቅ አይቻልም ብለዋል። ፓርቲዎቹ በአንድ ክልል ሊቋቋም የታሰበው የሽግግር መንግስት ኢትዮጵያ አሁን ከምትገኝበት ሁኔታ የበለጠ የሚያመሰቃቅል ችግሮችንም የሚያባብስ እንጂ መፍትሄ ሊሆን እንደማይችል በመግለጽ በሁሉም አካባቢ ሰላም ካልሰፈነ ማንም ወገን ብቻውን ነጻ አይወጣም፣ የትኛውም ክልል ውስጥ በተናጠል ሰላም አይሰፍንም ሲል አስገንዝቧል። በመሆኑም በተናጠል በኦሮሚያ ክልል የሽግግር መንግስት ማቋቋም የሚለውን አስተሳሰብ አጥብቀን እንቃወማለን ብለዋል አራቱ ፓርቲዎች በመግለጫቸው።